እሺ፣ ተመልካቾች እንዴት ናችሁ? ብዙዎቻችሁ ሰምታችሁት ሊሆን እንደሚችል አስባለሁ። የኢኮኖሚና የፋይናንስ ዜና የምትከታተሉ ሰዎች ኢትዮጵያ ያለባት የይሮ ቦንድ እዳ የመክፈያ ጊዜው ኦልሞስት አንድ ዓመት አልፎታል። ስለዚህ እሱን በማራዘም ዙሪያ ላይ ድርድር ውስጥ ነበረች። ድርድሩ እንዳልተሳካ ተገልጿል። የፋይናንስ የገንዘብ ሚኒስቴርም እሱን አሳውቋል። እና ዛሬ አንድ አራት ሀሳቦችን እንድናነሳ ፈልግ ያለሁ። አንደኛው ይሮ ቦንድ ማለት ምን ማለት ነው፣ ምንድን ነው ሀሳቡ ከምድር የጀመረው የሚለውን እንመለከታለን። የድርድሩ ሀሳብ ምንድን ነበር፣ ለምንድነው ያልተሳካው? የሚለውንም የተወሰነ ሀሳብ እሰጣችኋለሁ። ደግሞ በቀጣይ ምን ሊሆን ይችላል የሚለውንም ሀሳብ አቅርብላችኋለሁ። ይሄ በጣም መሰረታዊ ጉዳይ ስለሆነ ማለት ነው። አራተኛው ኢትዮጵያ ሪሊ ይህን መክፈል አቅቷት ነው ወይ የሚለው የተወሰኑ ሲናሪዎችም አብረን እንመለከታለን። የዚህ የፕሮግራማችን አጋር ሮሃ ፎሬክስ ቢሮ ነው። የውጭ ምንዛሬ ወደ ውጭ ሀገር ለምትጓዙ ሰዎች በተሻለ ዋጋ ያቀርብላቸዋል። እንዲሁም የውጭ ምንዛሬ እጃችሁ ላይ ያለው በተሻለ ዋጋ መመንዘር የምትፈልጉ ከሆነ ካሳንቼስ አርቤትና ድሬዳዋ ባሉ ቅርንጫፎች የተሻለ የምንዛሬ ዋጋ ማግኘት ትችላላችሁ። በ0991 33200፣ በ096444333 የተሻለ ምንዛሬ ማግኘት ኢንቨስትመንት መሆኑን አውቃችሁ እንድትገለገሉ ይጋብዛችኋል። የዩሮ ቦንድ የሚባለው ሀገራቶች የሚያቀርቡት ሳይሆኑ የግል ባለሀብቶች የሚያቀርቡት ቦንድ ነው። ምን ማለት ነው? አንድ ሀገር የምትፈልገውን ያህል የገንዘብ መጠን የዚህን ያህል ቦንድ እንዲቀርብልኝ እፈልጋለው ብላ ታቀርባለች። ስለዚህ ኢንተረስት ያላቸው ባለሀብቶች እሱን በተስማሙበት ወለድ መጠን ያቀርባሉ። የሚሸጥ ማለት ነው። ዩሮ ቦንድ የሚባለው እሱ ነው። ስለዚህ ኢትዮጵያ በ2014 ላይ አንድ ቢሊዮን ዶላር እፈልጋለው ብላ አቅርባ ነበር። ስለዚህ ከግላ በዳሪዎች የዩሮ ቦንድ ሸጣ ነበር ወይ ደግሞ አግኝታ ነበር። 2014 ላይ አንድ ቢሊዮን ዶላር በ6 ነጥብ 625 ወለድ የሚታሰብለት እና በ10 ዓመት ውስጥ 2024 ላይ ፕሪንሲፓሉ የሚከፈል 2024 ላይ አንድ ቢሊዮኑ የሚከፈል ግን በየአመቱ በአመት ሁለት ጊዜ ደግሞ የ6625 ፐርሰንት ደግሞ ወለድ እየተከፈለበት የሚመጣ ማለት ነው። ይሄ ምን ይሆናል? በየስድስት ወሩ 33 ሚሊዮን ዶላር ብላችሁ ልታስቡ ትችላላችሁ። ስምምነቱ ይሄ የነበረ ነው። የዛን ጊዜ ለምንድ ነው የተበደረችው? በተለይ የኢንዱስትሪ ፓርኮች እነሱን ለመስራት ደግሞ ስኮር ኮርፖሬሽንም ሌሎችም መሰረተ ልማቶችን ለማሟላት በሚል ምክንያት የነበረ ብድር ነው እና ብዙ ሀገራቶች የዩሮ ቦንድ ብድር ይወስዳሉ። በተለይ ከባይላተራል ከሀገራቶች እና መልቲላተራል ብድሮችን ሲያጡ በፍጥነት ለማግኘት የዩሮ ቦንድ ብድሮችን ይወስዳሉ። ስለዚህ 2023 ላይ በአመት ሁለት ጊዜ እየተከፈለ ይመጣ የነበረውን የ33 ሚሊዮን ዶላር ወለድ ለሶስት ዙር ኢትዮጵያ አልከፈለችም። የራሷን ምክንያት አስቀምጣ ነበር፣ ግን አልተከፈለም። አሁን ደግሞ 2024 ላይ ደግሞ ራሱ ፕሪንስፓሉ የሚከፈልበት ጊዜ ደረሰ። ስለዚህ እዳው ምን ሆነ ማለት ነው? ሶስት ጊዜ መከፈል የነበረበት ወደ 132 ሚሊዮን ዶላር ወለድ ሲደመር ደግሞ ራሱ ፕሪንሲፓሉ አንድ ቢሊዮኑ የሚከፈልበት ጊዜ ደረሰ፣ አልተከፈለም። እሱ ስላልተከፈለ እዳ ያልከፈለች ሀገር ወደሚለው ዝርዝሩ ውስጥ መታ ነበር። አሁን ከዛ በኋላ የኢትዮጵያ መንግስት ድርድር ጀመረ የዩሮ ቦንድ ባለቤቶች ጋር ወደ ድርድር ውስጥ የገባው ብዙ ጊዜ ከዳ በኋላ ድርድሮች የሚጠበቁ ናቸው። ስለዚህ የኢትዮጵያ መንግስት የራሱን የድርድር ሀሳብ ይዞ ቀረበ። እነዚህ አበዳሪዎችም ትልልቅ ሼር ያላቸው እልሞስ ወደ 45 ከመቶ ሼር ያላቸው የህግና የፋይናንስ አማካሪዎቻቸውን ይዘው ወደ ድርድር መጡ። እነ ጄፒ ሞርጋንም የሚባለው ባንክም እነሱም እንደ አድቫይዘሪ ናቸው እዚህ። ስለዚህ ለድርድር ቀረቡ። ኢትዮጵያም የራሷን ተደራዳሪ ቀጥራ የህግ አማካሪ ዋይት ኤንድ ኬዝ የሚባለውን የህግ አማካሪና የፋይናንስ አማካሪ ደግሞ ላዛርድ የሚባለውን ይዛ ቀርባ ድርድር ውስጥ ገብተው ነበር። እና ኢትዮጵያ ለድርድር ያቀረባቸው ፖይንቶች አሉ። አንደኛው ኤ ፕሪንሲፓሉ መቀነስ፣ ዋናው እዳ አንድ ቢሊዮን ነው። ዋናው እዳ ግን አንድ ቢሊዮኑ ይቀነስልኝ ሄርከት ነው የሚባለው ይህ ጉዳይ ይቀነስ የሚል የድርድር ሀሳብ፣ በ16 ከመቶ ይቀነስልኝ። ስለዚህ መከፍለው አንድ ቢሊዮን ሳይሆን 840 ሚሊዮን ይሁንልኝ ነው አንዱ ድርድር ሀሳብ እሱ ነው። ሁለተኛው 2024 ላይ 10 ዓመት ሞልቶት የክፍያ ጊዜው ስለደረሰ እስከ 2029 ወይም ደግሞ ለአምስት ዓመት ይራዘምልኝ። ሁለቱ ጥያቄዎች እነሱ ናቸው። የቦንድ ባለቤቶቹ በተለይ 45 ከመቶ ድርሻ የሚይዙት ደግሞ የራሳቸውን ሀሳብ ያቀርባሉ። በዚህ ጉዳይ ላይ አልተቀበሉም። የመጀመሪያ ድርድሮች አልተቀበሏቸዋሉ። ከዛ በኋላ ደግሞ ሌላ ሁለተኛም ድርድር ነበረ። ምን ማለት ነው? 16 ከመቶ ይቀነስልን የሚለው አንድ ጉዳይ ነው። ደግሞ ሳይከፈል የተዘለለው ኢትዮጵያ የምትለው ሳልከፈል የዘለልኩት 32 ዙር መከፈል የነበረበት ኢንተረስት ሬት በሁለት ጊዜ እንዲከፍል ይደረግልኝ የሚል ሀሳብም አቅርባለች። ነገር ግን አበዳሪዎቹ አይ 16 ከመቶ ሳይሆን የምንቀንስልሽ 10 ከመቶ ነው። 900 ሚሊዮን ትከፊናለሽ፣ አንድ ቢሊዮን መክፈል ሳይሆን ርከት የምናደርገው 10 ነው። ኢትዮጵያ ያቀረበችው 16 ነው። እሱን አቅርበዋል። ግን እስከ 2029 ደግሞ እኩል እኩል አድርገሽ 300 ሚሊዮን አድርገሽ ትከፊናለሽ የሚል ሌላ ሀሳብ አምጥተው ነበር። ደግሞ ይቺ የቀረችው ኢንተረስት ሬት 132.5 ሚሊዮኗን ደግሞ በአንድ ዓመት ከፈሉን የሚል ሀሳብ ደግሞ እነሱ አቅርበዋል። ያው ድርድሩ እንደዚህ ነው፣ ገባ ወጣ ያለበት ነው። ደግሞ ሌላም አማራጭ አምጥተው ነበር። ሌላው አማራጭ ምንድን ነው? ፕሪንሲፓሉ በ15 ከመቶ ይቀንስ፣ በቃ ወደ 850 ሚሊዮን ይደረግልን ነው። መጀመሪያ ያቀረበችው 16 ፐርሰንት ነው፣ እነሱ ያቀረቡት 10 ፐርሰንት ነው። ከዛ 15 ፐርሰንት ቀረበ። ስለዚህም ከፍለው እስከ 2029 ድረስ ይሁንልኝ የሚል ሌላ አማራጭ ሀሳብ አቅርባ ነበር ኢትዮጵያ። ግን ደግሞ እነሱ ሌላ አማራጭ አምጥተዋል። በዚህም ያልተስማሙባቸው ፖይንቶች አሉ። 15 ፐርሰንት ይቀነስ፣ እሱ ላይ ምንም ችግር የለም ግን የክፍያው ጊዜ በሶስት አመት ውስጥ መጠናቀቅ አለበት ብለው ይጠይቃሉ። ድርድሩ ይሄ ነው ፖይንቱ። ስለዚህ ኢትዮጵያ 15 ከመቶ ይቀነስልኝ 850 ሚሊዮን እንድከፍል ይደረግ። እሱ ላይ ስምምነት እንዳለ ነው ምናቀው። ደግሞ እስከ 2029 ደግሞ ሽግሽግ ይደረግልኝ። አሁን 2024 ላይ ተጠናቆ ነበር። ነገር ግን እስከ 2029 5 ዓመት ኤክስቴንድ እንዲደረግና በሚቀሩት አምስት ዓመቶች ውስጥ ልክፈለው ነው። አበዳሪዎች ደግሞ እስከ 2029 ከቆየን አይቀር እዚህ በመቆየቱ ላይ ይስማማሉ። ግን ከቆየን አይቀር ደሞኛ ማካካሻ እንፈልጋለን። የቆየንበትን ማካካሻ እንፈልጋለን ይሄ የቫሊ ሪከቨሪ ኢንስትሩመንት እንደሚባለው አይነት እንፈልጋለን የሚል ሀሳብ አስቀመጡ እሺ ማካካሻ እንፈልጋለን የሚለው ላይም እሱ ላይም ጠብ የለም ግን ስንት ፐርሰንት ነው የምትፈልጉት ከምን ላይ የሚለው ነው ስለዚህ እነሱ ያቀረቡት የድርድር ሀሳብ ምንድን ነው አይምኤፍ ኢትዮጵያ በየአመቱ ታገኛለች ተብሎ የታሰበው የውጭ ምንዛሪ አለ ከኤክስፖርት ስለዚህ አይምኤፍ ካስቀመጠላችሁ ኤክስፖርት አደርጋላችሁ ተብሎ ከተቀመጠው ታርጌት በላይ ኤክስፖርት ካደረጋችሁ ያቺ የምትገኘዋ ልዩነት ላይ እነሱ 4.75 ከመቶዋን ክፈሉን፣ ከሷ ላይ ነው የእነሱ ጥያቄ። ኢትዮጵያ መንግስት ደግሞ አርልም ከታርጌቱ በላይ ኤክስፖርት አድርጌ ከማገኘው ከታርጌቱ በላይ ያለችውን 1.5 ብቻ ነው ምከፍለው ነው፣ እነሱ 4.75 ነው እየጠየቁ ያሉት። ይሄ አንዱ ያልተስማሙበት ፖይንት ነው። ለማ እንግዲህ እዳው ካልተከፈለን ያቀር ካከስልን የሚሉት ማለት ነው። ሁለተኛውም ደግሞ ሌሎችም ያልተስማሙበት ፖይንት አለ። ይሄ በየግማሽ አመቱ የሚከፈለው 33 ሚሊዮን ጣራ እንዲሆን ትፈልጋለች ኢትዮጵያ። እነሱ ደግሞ ጣራ መቀመጥ የለበትም የሚል ሀሳብ አላቸው። ቶሎ በ በአራት ዓመት ውስጥ ማካከሻው ተክፍለው በአራት ዓመት ውስጥ መጠናቀቅ አለበት ነው። ኢትዮጵያ ደግሞ አይ ከኤክስፖርት በላይ ከሚገኝ ውስጥ አንድ ነጥብ አምስት ከመቶ እየከፈልኩ በቀጣዩ አስር ዓመቶች ውስጥ ማጠናቀቅ ነው የምፈልገው የሚል ሀሳብ አላት። ከታርጌት በታችም ኤክስፖርት ከተደረገ ምን መሆን አለበት? በእነዚህ ፖይንቶች ላይ ስምምነት አልተደረሰም። አሁን ስምምነት ካልተደረሰ እና እዳው ካልተከፈለ አለም አቀፍ ግንኙነቶች ውስጥ ያለ ስለሆነ በቀጣይ የሚያመጣው ተጽዕኖ አለ። እንግዲህ ኢትዮጵያ በቀጣይ ድርድሮች ለማድረግ ፍላጎት እንዳለ ትገልጻለች። ደግሞ የሚፍም ሁኔታዎች ውስጥ ይኖርበታል። ይሄ የግለሰብ አበዳሪዎች ጉዳይ ስለሆነ እንደ በሀገራቶች ጣልቃ ገብነት የሚመራ አይደለም። ስለዚህ እዳውን አለመክፈሏ አንደኛው በፊትም ተሰጥቷት የነበረው እዳ መክፈል ያለመቻል የሚባለው ግሬድ በጣም እየወረደ ይመጣል። እዳ መክፈል ያልቻለች ዲፎልት ወደሚለው ስም ይመጣል። የመጀመሪያው ስቴፕሱ ነው። አበዳሪዎቹ ካልተከፈለን ጉዳያችንን በህግ ወደ ማየትም እንሄዳለን የሚል ሀሳብ ማውጣታቸውን ሮይተርስ ላይሆን ብሉምበርግ ላይ ተመልክቻሉ። አሁን መክሰስ ይችላሉ። የዩሮ ቦንድ አበዳሪዎች እዳው ካልተከፈላቸው የከሰሷቸውም ሀገራቶች ከዚህ ቀደም ስላሉ አቅርቤላችሁ አውቃለሁ። የአርጀንቲናን ጨምራችሁ ማለት በአሜሪካና እንግሊዝ ባሉ ፍርድ ቤቶች ውስጥ ይከሳሉ። እዳው አልተከፈለኝም በቃ እንደ ባንክ አበዳሪ ቁጠሩት። አንድ ባንክ አበድሮ ካልተከፈለው ክስ ሊገባ እንደሚችል፣ እግድ ሊያስወጣ እንደሚችል እንደሱ ቁጠሩት። ግን የመጀመሪያው ካልተከፈለ ክሬዲት ላይ ያለው ግሬድ በጣም ዝቅ ይላል። እሱ የራሱ ችግር አለበት። ሁለተኛው ሌሎች ብድሮች ኢትዮጵያ ብትፈልግ ከዚህ ቀደም ተበድራ ያልከፈለች ነዎች የሚለው ስም በራሱ ተጽዕኖ ይፈጥራል። ተጨማሪ ብድሮችን መሰረታዊ ለሚባሉ ፍላጎት ብድሮችን እንዳታገኝ ያደርጋታል። ይሄ በራሱ ችግር ነው። ከዚህ በሙሉ አልፎ ወደ ክስ የሚሄዱ ከሆነ ደግሞ ጉዳዩ ሌላ ይሆናል ማለት ነው። ድርድሩ ካልተጠናቀቀና በሽግሽግ መደረግ ያለበት ላይ ስምምነት ካልተደረሰ ሌሎች ዙሮች ድርድር ተደርጎ ወደ ክስ የሚመጡ ከሆነ ኢትዮጵያ ያላትን ንብረት ወደ ማሳገድም እስኪመጣ ለዓለም አቀፍ የሚኖር ንብረት ወደ ማሳገድ የሚደርስ እርምጃ ሊኖር ይችላል፣ በአግባቡ ካልተመራ ማለት ነው። ለምሳሌ ለአርጀንቲና የዩሮ ቦንድ ዕዳዋን ባለመክፈሏ የጦር መርከቧ ታግቶ እንደነበረ ከዚህ ቀደም ቪዲዮ ሰርች ላችሁ አውቃለሁ። ካልተከፈለ እስከ ኤክስትሪሙ እስከ ክስ ድረስ ነው የሚሄደው። በቃ ባንክ አብድሮ ካልተከፈለው እዳ ምቶ ንብረት እንደሚያሳግደው እሱ ደረጃ ሊደርስ ይችላል። አሁን ኢትዮጵያ ይሄንን ያልከፈለችው ሪሊ አታ ነው ወይ የሚለውንም በተወሰነ መልኩ መመርመር የሚያስፈልግ እንደሆነ ይሰማኛል። ኢትዮጵያ በሶስተር መከፈል የነበረበት ኢንተረስት ወደ 132 ሚሊዮኑ ሲጠራቀም መጀመሪያዊ አካባቢ ላይ ይቀርብ የነበረው ምክንያት ምንድን ነው? ፌር በሆነ መልኩ እዳ ልክፈል የሚል ምክንያት ነበር ሲቀርብ የነበረው ነገር ግን አንድ አምስት ሲናሪዮ ብንመለከት ከ2023 ጀምሮ አልከፈለችም። 132 ሚሊዮን የደረሰ በቃ ኦልሞስት ዲፎልት ውስጥ ገባች ማለት ነው። ከ2024 ጀምሮ ደግሞ አንድ ቢሊዮኑ ይጠበቅ ነበር እሱንም አልከፈለችም። ምክንያቱ ምንም ይሆን ግን ዲፎልት ነው። ሁለተኛው አይኤምኤፍም ወርል ባንክም በሚያወጡት ሪፖርት ከተመለከትን እደዋ እዳ ለመክፈል ያላት ሰስተናቢሊቲ ደካማ ነው እያለ ነው የእነሱ ሪፖርት ደግሞ የውጭ ምንዛሬ ከምችቷም የውጭ ምንዛሪ በቂ ክምችት እንኳን ቢኖራት በአንዴ በቢሊየን ዶላር አውቶ የሚከፍል በጣም በቂ ነው ብሎ ለመናገር እኔ እንደሚያስቸግር ይሰማኛል። ምክንያቱም አንደኛ ሌሎች እዳዎችም አሉበት። የኢትዮጵያ ኢኮኖሚ ወደ 28 ቢሊዮን ዶላር እዳ አለበት። ከዚህ ውስጥ አንድ ቢሊዮኑ የዩሮ ቦንድ ነው። ዘርስት ያለው የሌላ እዳ ነው። ሌሎች እዳዎችም መክፈል ግዴታ ነው። ይህ ማቹሪቲው ስለደረሰ የግለሰብ እዳ ስለሆነ ነው እንጂ ስለዚህ ብዙ የውጭ የወጪ ምክንያት ብዙ እዳዎችም እያለበት በአንዴ በቢሊየን እዚህ ለመዋል ኢኮኖሚ ይችላል ብሎ ለመናገር ትንሽ የሚያስቸግር ነው። ደግሞ ዲፎልቱ ስለገባና ስላልከፈለ የዳሽግሽጉ ስለመጣ በቀላሉ የሚከፈልም ደግሞ ሊሆን አይችልም። ከዲፎልት በፊት ቢሆን በአንድ ከፍለው የጨረሱ ሀገራቶች አሉ ይከፈላል እንደዛ። ነገር ግን አሁን ዲፎልቱ ስለገባ ያልተከፈለንም የሚል ጥያቄ ስለሚመጣ ድርድር ይፈልጋል ማለት ነው። ኦልሞስት ዲፎልት ስለሆነ ድርድር ይጠይቃል። ስለዚህ እሱም ድርድር መፈታት የራሱን ጊዜ የሚፈልግ እንደሆነ ይሰማኛል ። ደግሞ ኤክስፖርቱ በጣም በፍጥነት ማደግ አለበት። ኤክስፖርት ለሀገር ውስጥ ፉጆታ በቂ ሆኖ ኤክስፖርቱ የሚሰራው የውጭ ምንዛሬ ደግሞ እዳ ለመክፈል የሚበቃ እንዲሆን የሚያስፈልግ ከሆነ የኤክስፖርት መጠን በጣም በፍጥነት እንዲያደግ ያስፈልጋል። ኢትዮጵያ እንዲሁም ሌሎች ሪፎርሞችን ለማስቀጠል ዝቅተኛ ወለድ ያላቸው ብድሮች ፍላጎት እንዳላት የሚያሳይ ዜናም ተመልክቻል ስለዚህ የኤክስፖርት መጠኑም ከዚህ በላይ ሁሉም ያለባትን ኦብሊጌሽን በሙሉ ይከፍላል ብሎ ለመናገርም ትንሽ አስቸጋሪ ነው። ስለዚህ በጣም ጥሩ የሚባለው አማራጭ ምንድን ነው? ጠንካራ የሆነ ድርድርና የስምምነት ፖይንቶች ላይ መድረስ በጣም አስፈላጊ ነው። ከአበዳሪዎች ጋር ድርድሩ በጣም አስፈላጊ ነው። ሌሎች የድርድር ፓኬጆችን ይዘው ቀርቦ ተደራድሮ ይሄን የዩሮ ቦንድ ኢሹ መልስ ለመስጠት መሞከር በጣም አስፈላጊ ነው። ከዩሮ ቦንድ የሚነሳው ችግር ሌሎችም የኢኮኖሚ እንቅስቃሴዎች ሊጎዳ ስለሚችል ማለት ነው። ምናልባት ይሄ መረጃ ይጠቅማችኋል ብዬ ስላሰብኩ ነው። ማንኛውም ሀሳብ አስተያየት ካላችሁ እዚያ የኢትዮጵያ ኢኮኖሚ ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን